ፋሚሊ ጋር እንደሄድኩኝ ነው የሚያውቁት። ነገር ግን እኔ ያለሁበትን ቦታ መናገር አልፈልግም፣ እና በቃ ቤተሰቦችም ማወቅ ያለባቸውን ነገር ነግሬያቸዋለሁ። ከዛ ውጭ ግን ለማንም ግልጽ አላደረግኩ የሚሄድኩበትን ቦታ። ለሁሉም ነገር አሁን ረፍዷል። ብዙ ጊዜ በተደጋጋሚ አቤልም እየነገሩ ነው ረፍዷል። እኔ በቃ መመለስም አልፈልግም። በዚህ ሰዓት ደጋግሜ ማስተላለፍ የምፈልገው መልእክት ስፔሻሊ ለአብርሽ ብዙ እድሎች ነበሩ በጣም ብዙ ታይሞች ነበሩ። እኔ በጨከምኩኝ ሰዓት ነው ወይ ነገሮች የሚታዩ? ያኔ በጣም ብዙ በብዙ መንገድ ላውራክ ስሞክር አይኖተን አድርጄ ብዙ ነገሮችን ላረግ እችላለሁ። ነገር ግን የምረጋጋበት ታይሞች ነበሩ። ፉታጅ ያለው ፕሮግራም ተስተካከለ እንበል፣ ፋሚሊዎች ጋር ሄዶ ነገሮችን ማስተካከል ቻለ እንበል። ወደ እኔ ሲመጣስ? እኔ ጋር ያሉትን ነገሮች ሳያስተካክል እኔ እና እሱ ጀርባ ለጀርባ ተሰጣተን ነው ፕሮግራሙ ላይ የምንካሄ ዛሬ የኛ አንበሳ የኛ ልዩ መታለች ማለት ነው። ሩታዬ፣ የኔ ቆንጆ፣ የኔ ውድ እንኳን ደህና መጣሽ። ስለመጣሽ በጣም ደስ ብሎኛል። በጣም ተናፍቀሻል። ኮሜዲ አካላ እንጂ ደስ አይልም፣ እውነት ለመናገር ማለት ነው። እንግዲህ ሩታዬ መታ ምላሽ ሰጥታለች። እኔ ደህና ነኝ፣ ምንም አታስበው። ጥሩ ቦታ ነው ያለ፣ ምቾት ያለበት ቦታ ነው ያለው አሁን ሰላም አግኝቻለሁ ከዛ ሁሉ ጭቅጭቅ ወጥቼ አሁን ሰላም አለ ብላለች። ዋናው አንቺ ሰላም መሆንሽ ነው የአንቺ ሰላምታ ነው እኛ የምንፈልገው ማለት ነው እና የአንቺ ጤንነት ነው እኛ የምንፈልገው። ለማንኛውም እንኳን ደህና መጣሽ ዌልከም ብለናል። እውነት ለመናገር በጣም ብዙ ልጆች ሩታም ላይ ደርሳ ትሆን። በጣም ብዙ ልጆች የተጨናነቃችሁ አላችሁ በዚህ አጋጣሚ እንግዲህ ሩታ መታለች፣ መልስ ሰጥታለች። እንግዲህ ሩታ ትክክል ናት። እውነት ለመናገር ባለቤቱ ካልሰማ ለራሱ አስቦ ሚስቱን ካላስከበረ ሩታን ብቻ ምንም እኮ ልታደርጓ አትችልም። እውነት ለመናገር ሩታ የምትለ ማይሰማ ከሆነ በጣም ከባድ ነው፣ በትዳር ውስጥ ማለት ነው እና ሩታ ትክክል ናት ያለችው ማለት ነው። እንደ ሁሉም ነገር እኮ ሁለታችሁ ተነጋግሮ ማስተካከል ያለባቸው ነገር ነበረ። በጣም ቀላል ነገር ነው ይህ ሁሉ ክፍተት የገባ ማን ነው? አርብሽ ነው ክፍተቱን እያስገባ ማለት ነው። በጣም ቀላል እኮ ነው፣ የምር በትንሽ የሚስተካከል ነገር ነው፣ ግን ይህ ሁሉ ሰፍቶ ሰፍቶ ደረጃ ደረሰ። እንግዲህ ሩታዬም እንግዲህ ተስፋ ቆርጣ እንግዲህ ከቤት ወጣለች ማለት ነው። እኔ እንጃ እኔ የሩታን ትግስቷን በጣም ነው ማደንቃት፣ እውነት ለመናገር ማለት ነው። እና ማንም እንደዚህ አይታግስም፣ እውነት ለመናገር ሩታ ለትዳር የምትሆን ሴት ናት። ልክ አባወራ ሆና ነው። ባልዮ ልክ እንደ ሩታ ጠንካራ ቢሆን ይህ ሁሉ በእውነት በመዋላቸው ክፍተት አይገባም። እውነት ለመናገር ማለት ነው። እና ይህ ሁሉ የማን ጥፋት ነው? የአርብሽ ጥፋት። ስለዚህ እሱ መቼ ቆም ብሎ የሚስቱን ምክር መቼ ይሰማል? እሱ የሚያዳምጠው የራሱን ብቻ ሁሉም ነገር ቶሎ ማረግ የሚፈልግ ሰው ነው እንጂ ተረጋግቶ ነገሮቹን ማስተካከል አይፈልግም። ሁሉም ከላይ ከላይ ነው ማስተካከል የሚፈልገው የሮታ የምትለው ማይሰማ። ለዛ ነው ብዙ ጊዜ ሮታ የምትናደደው፣ እውነት ለመናገር ማለት ነው። እና ዋናው ሮታ ደና መሆኗ ነው፣ እኛ የምንፈልገው እሷ መጣ መልስ ስለሰጠች በጣም ደስ ብሎኛ፣ እውነት ለመናገር ማለት ነው። ሰላም፣ ሰላም ጤና ይስጥልኝ። ውድና እየተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናቸው? የኔ ደህና ነኝ እግዚአብሔር ይመስገን ብያለው የኔ ውድ ቤተሰቦቼ። ለዚህ ቤት ደግሞ አዲስ ከሆናቸው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ ቤተሰብ ሆኑ ለማለት ፈልጋለሁ። ማለት ነው የኔ ውዶች ማለት ነው አበረታቱኝ፣ ሼርም አድርጉኝ፣ ሰብስክራይብም አድርጉ። ቪዲዮን ያያችሁ ዝም አትበሉ ማለት ነው እና ላይክ አድርጎ ስወዳችሁ የእኔ ውዶች አበረታቱኝ ለማለት ፈልጋለሁ። እንግዲህ እንደምታዩት ሩታችን መታለናለች ማለት ነው። እውነት በጣም ነው ይደሳል። እውነት ለመናገር የእሷን ን ድምጽ ስለ ሰሙ በጣም ደስ ብሎኛል። እንግዲህ ሩታዬ ቤተሰቦችም ጋር አልሄድኩም በቃ ማንም ሰው ማለት ማንም ሰው አያውቅም እያለሁበት ቦታ ይው ራሴን ይው ሰላም ሰላም ሰላም ስለምፈልግ ለራሴ ጊዜ መስጠት ስለምፈልግ በቃ ማንም ሰው አቁምን ያለሁበት ቦታ እንግዲህ ይሄን ቪዲዮ መስራት አልፈልግም ነበረ። ሁሉም ስልክ ወደ ኒዬ የደወሉ ስለሆነ ለእናንተ ለተመልካቾችም ለአርብሽ ነው ይሄ መልስ ምሰጠው ብላለች። እንግዲህ ላርብሽ ምላሽ ሰታለች፣ ለእኛም እንግዲህ ለተመልካቿ መልሰታለች ማለት ነው። ኔ ብዙ አታስቡ የኔ ውዶች ብላለች። በእውነት በጣም ይደሳልኝ እንግዲህ እንደዚህ ትንሹን ጊዜም ቢሆን ጊዜ የምትወስጥበት ሰዓት ነው። ትክክል ናት። ሩታ የምትለው ሁሉም ትክክል ነው። እውነቴ ነው ምላችሁ ይህ ሁሉ የአርብሽ ጥፋት ነው። ስለዚህ የቤቱን ነገር ሳያስተካከል የደጅ ነገር ማስተካከል ተገቢያ ነው ብያ ላስቡናል ለመናገር መጀመሪያ ከቤቱን ዋልች ሩታ ያለች ማለት ትክክል ነው። የቤቱ ቆሻሻ ተጸድቶ ሳልቅ እንዴት ወደደጅ ነገሩን ለማስተካከል ይሮጣል ሰው አለች ሁኔታ ነው። ስለዚህ ሩታ ያለችው ትክክለኛ መልስን የሰጣችው የሰጣችሁ ማለት ነውና አረሽ፣ እንግዲህ ተጻጽቷል ሆነ ለመናገር ሁሉም ነገር ከነገሮቹ በቃ ሩታን ከቤት ከወጣች በኋላ ነገሮቹ ካለፈ በኋላ አሁን ማጻጻትም ምን ማፍት ይመጣል ብላችሁ ታስባላችሁ? እና አረሽ በጣም ተጻጽቷለ። እውነት ለመናገር ይህ ሁሉ አውቆ ነው የሚያደርገው ማለት ነው። ማቸ ምጻ ልጅ አይደላም፣ ትልቅ ሰው ነው። እንዴት ትንሽ አስቡ። አምሮታ በጣም ታግሳ፣ በጣም ረፈደ ነገሮቹ፣ ረፈደ። ኔ ቁጭ ብዬ ይህን አስተካክላ፣ ይህን አስተካክላ በዛ ሰዓት አይሰማልኝም የራሱን ብቻ ይሰማል። በቃ ለእኔ ምንም እኔ የሚናገረው ነገር አይሰማም ማለች ትክክል ናት ሩታ ማለት ነው። እና አርሽ ግን ይህ ሁሉ አንተ የምስትክ ምክር ብትሰማ ሩታም ዛሬ ከቤትም አትወጣ ይህ ሁሉ ብጥብጥም አይመጣም ነበረ። እንኳንም ሄደች ሩታዬ ማለት ነው። እረፍት ታገኛለች። ትንሽ ሰላም ታገኛለች ለራሷም ከጭንቀታ ወጥታ እንደዚህ ሰላም ያለበት ቦታ ሄዳ እንደዚህ ትንሽ ንፋስ ምናምን ቦታ ሄዳ ራሷን ዘና የምታደርግ ቦታ ሆና ጊዜን ታሳልፋለች ማለት ነው። አሩሽ እንግዲህ ሩታ ከወጣች በኋላ በጣም ብዙ ነገር ተሰምቷል። ሆነ ለመናገር ማለት ነው እና ይማረ ብዬ አስባለሁ ሩታዬም ደግሞ ለትንሽ ጊዜ ረፍት ስለምትፈልገ ትመለሳለች። መቼም የአርብሽና ሩታ መቼም እንደዚህ ሆናችሁ አትቀሩም፣ ነገሮች ይስተካከላል። ስለዚህ ሩታዬ ድምፅሽን ስለሰማሁሽ ስለምንወድሽ ነው። ድምፅሽን ስለሰማሽ በጣም ደስ ብሎኛ እውነት ለመናገር ማለት ነው እና ሩታዬ ዋና አንቺ ሰላም መሆንሽ ነው እና ከምኑም በላይ ሰው ልጅ ጤና ነው። አንቺ ራትሽን ጠብቂ ከጭቅጭቅም ጭቅጭቅም ከምንም ረቅ ብለሽ እንኳንም ወጣሽ ላንቺ ጥሩ እረፍት ነው ብዬ አስባለሁ። ከዚህ ሁሉ ጭንቀት ወተሽ እንደዚህ ወተሽ ራሱ እንደዚህ መልስ መስጠትሽ ትልቅ ነገር ነው። ድምፅሽን ስለሰማ እንደስ ብሎናል። የኔ ውድ እንወድሻለን ሁሌ ማለት ነው እና ብዙዎቻችን ደግሞ ቤተሰብ ጋር ሂደናል ብለን አስበን ነበረ። አቤላ ነው ያለው እንግዲህ እሷ ደግሞ የደች ሌላ ቦታ ነው እንግዲህ። ለአቤላ ቤተሰብ ጋር ነው የደቹ። በላ እና ንገረው አለ አለቹ። እንግዲህ አቤላም ለሁሉም መልስ ሰጥቶ ነበረ ትላንትና። እንግዲህ ሩታዬ ዛሬ መታለናለች ማለት ነው፣ መልሰታለች። ቤተሰብ ጋር አልሄድኩም የኔ ቦታን ያለው ቦታ መናገር አልፈልግም አሁን አለች አለቹ። እንግዲህ ነገሮቹ ተስተካክሎላችሁ ቦታ ቦታ ተይዞላቸው ሩታም ደግሞ ወደ ራስሽ ቤት እንደምትመለሽ ተስፋ አደርጋለሁ እስከዚያ ድረስ ራሽን ጠብቂ የኔ ውድ ማለት ነው እና ከምንም በላይ የአንቺ ሰላም ጤና ነው የሚያስፈልግሽ በዚህ ሰዓት ማለት ነው እና ራስሽን ጠብቂ ሩታ እንወድሻለን የኔ ቆንጆ ለማንም እጅ እንዳሰጭ ራስሽን ጠብቂ ጎበዝነሽ አንቺ ብሌሴትነሽ የምልሽ ለዛ ነው እና ጎበዝነሽ ለትዳር የምትሆኚ አስታዋይ ሴት፣ ጀግና ሴት። እንጃ ኔብሮ አንበሳዋ ትላያለች። ሮታ ንግግርሽ ለሁሉም ሰው በቂ ነው፣ ሆነ ለመናገር ማለት ነው እና ትንሽ ሆነ እንደ ትልቅ ነው የምታስብ ምርጥ ሴት ናት። እና አሮሽ ግን እንደ ሮታ ሴት መች መታገኙ። በስነ ስርአት ግን ትዳርክን ሰብሰብ ባድርጋ ትዳርክን ብትይዝ ጥሩ ነው ብዬ አስባለሁ። ከማንም ሴቶች ጋር እዛም ይዛያልክ የሰው ማሳቃ ባትሆን ጥሩ ነው ብዬ አስባለሁ። ራስ ግን አስከብራ። አንተ ወንድ ልጅ ነ ወንድ ልጅ ራሱን ካላስከበረ አስከበረ በጣም ከባድ ነው፣ ሩታ እንዳለችው። ስለዚህ ራስን ማስከብር አለበት። ለሚስት ክብር ሊኖርክ ይገባል። ስለዚህ ነገሮቹን አስተካክላ፣ ወደ ቁም ነገር እንደምትገቡ ተስፋ አደርጋለሁ። ሩታዬ ሚዲያ አንቺን በያለሽበት ሰላምሽን ይብዛለሽ፣ የኔ ውድ እንወድሻለን። ብያሻ አለው። እንግዲህ ቪዲዮዬን ከወደዳቸው ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። ወዳቸዋለሁ የኔ ውዶች።